አሜሪካንን ወደ ከፍታ እወስዳለሁ በማለት ከበርካታ ሀገራት ጋር የኢኮኖሚ ጦርነት ውስጥ የገቡት አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬ ዕለትም የበርካታዎች መገናኛ ብዙሃን የፊት ገጽ በመሆን እየወጡ ይገኛል። ካናዳ ወደ ግዛታቸው ለመጠቅለል እንዲሁም ሜክሲኮን ወደ ሀገር የሚገቡትን ስደተኞችንና አደንዛዥ ዕጾችን ተቆጣጠሪልኝ በማለት በሁለቱ ሀገራት ላይ የታሪፍ ጭማሪ በማድረግ የስልጣን ዘመናቸውን አንድ ብለው የጀመሩት ዶናልድ ትራምፕ አሁን ላይ ከቻይና ጋር ወደ ለየለት የኢኮኖሚ ጦርነት ውስጥ ገብተዋል። ይህ የዛሬ የሀሳብ ትንታኔያችን ነው። ከቀናት በፊት በበርካታ ሀገራት ላይ ከ10 እስከ 45 በመቶ ታሪፍ የጣሉት ዶናልድ ትራምፕ ከቻይና ጋር በገቡበት እልህ ምክንያት የታሪፍ መጀመሪያ ቀኑን ለ90 ቀናት አራዝመዋል። በቻይና ላይ የጣሉት ታሪፍ ግን እንደሚቀጥል አስታውቋል። እልህ ውስጥ የገቡት ሁለቱ ሀገራት በሰዓታት ልዩነት የራሳቸውን የታሪፍ መጠን ጭማሪ በማድረግ የለየለት የኢኮኖሚ ጦርነት ውስጥ እንዲገቡ አድርጓቸዋል። ትራምፕ ከትላንት በስቲያ ከቻይና በሚገቡ ሸቀጦች ላይ የ104 ፐርሰንት የታሪፍ ጨማሪ ማድረጋቸውን ተከትሎ ቤጂንግ አጸፋዊ መልስ በሚመስል መልኩ ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ ጥላለች በዚህ የቻይና ድርጊት የተበሳጩት ዶናልድ ትራምፕ 24 ሰዓት ባልሞላ ጊዜ ውስጥ ከቻይና በሚገቡ ምርቶች ላይ 125% ታሪፍ በቻይና ላይ ጥለዋል። በትራምፕ የታሪፍ ጭማሪ በርካታ የሀገራት መሪዎች ቅሬታቸውን ሲያሰሙ የቆዩ ሲሆን እንደ ካናዳ፣ ሜክሲኮ፣ ቻይና የመሳሰሉ ሀገራት በአሜሪካ ምርቶች ላይ የታሪፍ ጭማሪን አድርገዋል። ይሁን እንጂ በቅርቡ ለተጨመረው ታሪፍ አጸፋዊ እርምጃ ላልወሰዱ ሀገራት ፕሬዚዳንቱ የዘጠና ቀን የፎይታ ጊዜን ሰጥተዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ሚኒስትር ስኮት ቤንሴንት የፖሊሲው ለውጥ በዓለም አቀፍ ውድቀት ተጽዕኖ እንዳልነበረው ቢናገሩም የዲሞክራቱ ከፍተኛ ዲሞክራት ቻክ ሹመር ትራምፕ በበርካታ ሀገራት ላይ 10 ፐርሰንት በመጨመራቸውና በቻይና ላይ የጣሉትን ታሪፍ ወደ 125 በመቶ ከፍ ካደረጉ በኋላ ሙቀት ይሰማቸዋል ያሉ ሲሆን እንደዚህ አይነት ትርምስ ያለባትን ሀገር መምራት አችሉም ሲል በትራምፕ ላይ የሰላ ትችታቸውን ሰንዝረዋል። ዶናልድ ትራምፕ ስ ፊሊንግ ደ ሂት ፍሮም ዴሞክራትስ ኤን አክሮስ አሜሪካ አባት ሃው ባድ ዚዝ ታሪፍስ አር ን ዩ ካናት ሩን አ ካንትሪ በነጩ ቤተ መንግስት ንግግር ያደረጉት ትራምፕ አሜሪካ በታሪክ በጣም ስኬታማ የሆነ ኢኮኖሚ በማስመዝገብ 88 በመቶ ጭማሪ ማሳየቷን የገለጹት ትራምፕ ማንም ፕሬዚዳንት ይህንን ያክል ቁጥር ማስመዝገብ እንዳልቻለ በመግለጽ የቀረበባቸው ያለው ትችት እርባና ቢስ እንደሆነ በንግግራቸው አሳይተዋል። ፕሬዚዳንቱ ፖሊሲያቸው ላይ የተደረጉ ማሻሻዎች መደረግ ነበረባቸው በማለት የተናገሩ ሲሆን በዚህ ምክንያትም ሰዎች እየተደሰቱ መሆናቸውን ገልጸዋል። ነገር ግን ፕሬዚዳንቱ ይህንን ይበሉ እንጂ በባለፈው ሳምንት በአሜሪካ በርካታ ግዛቶች ላይ የተቃውሞ ሰልፎች መካሄዳቸው አይዘነጋም። በቻይና ላይ ተጨማሪ የታሪፍ ጭማሪ ያደረጉት ዶናልድ ትራምፕ በሁለቱ ሀገራት ያለውን ኢኮኖሚ በትልቁ ሊጎዱት እንደሚችሉ ተገልጿል። የዓለም ንግድ ድርጅት ትንበያ እንደገለጸው የአሜሪካና ቻይና ግንኙነት እያሽቆለቆለ መምጣቱን የገለጸ ሲሆን የሸቀጦቻቸው ንግድ እስከ 80 በመቶ እንዲቀንስ ሊያደርገው እንደሚችልም አሳውቋል። በ2024 ከአውሮፓ ሀገራት 66 ቢሊዮን ፓውንድ ወጭ በማድረግ መኪናዎችን ወደ ግዛቷ ያስገባችው ዩናይትድ ስቴትስ ከህብረቱ ጋርም ትልቅ የኢኮኖሚ ጦርነት ውስጥ ልትገባ እንደ ምችል ሲገለጽ ቆይቷል። የአውሮፓ ህብረት በአሜሪካ ላይ ከመያዝ 23 ጀምሮ ተግባራዊ የሚሆን የመጀመሪያ የታሪፍ ጭማሪ ለማድረግ የወሰነ ቢሆንም ነገር ግን ህብረቱ ይህንን የታሪፍ ጭማሪ ለመቀበል ተግባራዊ ባለማድረጉ የትራምፕ የታሪፍ በትር ለጊዜውም ከመመታት ተርፏል። በታሪፍ ጭማሪ ምክንያት ከአሜሪካ ጋር የኢኮኖሚ ጦርነት ውስጥ የገባችው ቤጂንግ ዩናይትድ ስቴትስ በቻይና ላይ አላግባብ ቀረጥ መጣሏን ቀጥላለች በማለት ተናግረዋል። በርካታ ሀገራቶችን ያስጨነቀም በትራምፕ ላይ የተቃውሞ ሰልፍ እንዲካሄድ ያደረገው የአሜሪካ የታሪፍ ጭማሪ ዛሬም በበርካታ መገናኛ ብዙሃኖች ትልቅ አጀንዳ ሆኖ ቀጥሏል።